ምን ነው? ከስንት አደባደብሽኝ? እዮታችን ሰፈር እራሱ እስካሁን ጠምደውኛል

አንተን ብሎ አንባቢ ምን አለባት? ትጃጃይ የሰረከኝን እቃዎች ከመለስ ትሰጣሉ አለ። በለዚያ ግን ድረስብኝ። ሰላም ነው? ምንም አትለኛ? ምንም እሺ። ይቅርታ፣ ይቅርታ። አምጪ፣ ችግር የለውም። ምን ይመስላል እኔ ሄደ። አንተ ልቀቀኝ፣ ወደዛ መለቶኝ ነው። አንተ ራስ ምንቶኝ። ተው ወንድሜ ተው፣ ወንድ ልቀቀኝ። ሄድ በቃ። ይሄ ቆይ፣ ሂድ እዛ፣ ባለጌ ጅላንቱ። ሲያስጠላ ወንድሜ። ፍቅረኝማ አለሜ ተስፋህነማ ምንድን ነው? ውሰደው፣ አስፈልጎሽ ነው ውሰደው እንጂ ውሰጂ፣ ውሰደው። ኧረ ችግር የለውም፣ ሰርቄ እኮ ነው። ኧረ ውሰጂ፣ ላንቺ አልሆነ ደግሞ ማለት ገብቶሀል አይደለ? ሰርቄ ነው እኔ እኔ ካንተ ኬ ሱስጥ አውጥቼ ውሰጂው። ችግር የለውም እያልኩሽ። ልብሰድ? ውሰጂው። ውስድ፣ ውስድ አድርጌው በቃ ምንም አትለኝም። ምን አቅቶታል? ሄድች። የሆነ ነገር አስበዋል በኋላ አይ፣ ይቅርብኝ እንካ። ምነው፣ ምንም አልፈልግም ይቅርብኝ። አይ፣ ድሮም እኮ አንቺ ክብሬ ይወድልሽ። አይ፣ ተንኮል ማሰብህ ነው እንዲህ። ውሰጪው አንተ አትለኝ አልኩ እኮ ወንድም። አንተ ለኔ ደግ ልትሆን በፍት ትቆይ። አንስማ እንደ ቀረ አልገባኝም። ምን እየተፈጠረ ነው? እቺ እንዴት አባቷ ነው የምታየው እንዴ? እረ፣ እሱም ያያት ነው። ቴ ቅድም ወጡን ሰራሽ እንዴ? ሰርቼዋለሁ። ልብሱንስ አጠብሽው? እሱንም አጥቤዋለሁ። አሁን ደግሞ አጥብሽ አስጪው። እንደውም እስካሁን ዘገየሽ።

ለደብተር ማርኩ ደግሞ አታስቢ፣ ሙሉ ደብተር ጽፌ አስቀምጬልሻለሁ። ልበልሽ ደግሜ ደግሜ አንቺን ያሰብኩበት

እኔ ፈራሁ። ልሂድ ቻሁ ተቀብያለሁ። እኔ ቀጠሮ አለብኝ ቸኩላለሁ። ወንድም ስልኮንሽ ስጭኝ። ያንተን ሰጥቻታለሁ። ትደውላለች። የስ ግባለ ወንድሜ ደግሞ መጣህ። ግለጽልኝ የእኔ ውድ ወንድም፣ እወድሃለሁ ወንድሜ። እንዴት እንደምወድህ ወንድም፣ በጣም ነው ምሳሳለ በጣም ነው ማከብር ወንድሜ፣ እወድሃለሁ ናናው ፍቅሬን ግለጽልኝ እንጂ ተው ተው። ወድሻለሁ ብትለኝ አትሞት። አንቺ ምን አባሽ ነው መጭ ማለቅሽ? ህፃን አለሜ ተስፋህንማ ቋንጨስ በልቤ ኑሬ ከረምኩ። እርቦኛል እያልኳችሁ አይደል? እንደዚህ ቤት ደግሞ ወረኛ ነው ሁሉም። ድድ እያሰጣ ይሆናል እኮ። ድዳ ድዱ ነው ማከፍ። የት ሄደሽ ነው አንተ? ምግብ ይላል። ይጀጃለው አሉ ባሉ አረማ ይሄ ልጅ ሊበላይ ነው። አረ መታሃይ ምን አባሽ ነው መሰደብሽ? እሩ እኔ ብዬ ቆንጆት እህትዬ በልልኝ። አንተ ራስህ ነህ። ምንድነው ካንተ ውጪ ማንንም ይሄ እንደማያደርግ አውቃለሁ። ራስህ ምንድነው? እህቴ ምን አረኩኝ? ፍሪጅ ውስጥ ያስቀመጥኩትን ኬክ የበላኸው አንተ ነህ አይደል? ባለፉን ዋሽ ግጥም ምግብ ደሞ እኔ በጣም ደከምከኝ። ምግብ እኔ ለራሴ እልው ሁለተኛ ስሜ ስታጠፊ ብሰማሽ። እስኪ እስኪ ምንድን ነው ይሄ? ምንድን ነው ምንድን ነው ይሄ? እራስን እራስን ምንድን ነው? እቴ ብጉር ነው እኮ። አፈር ደቼ ብላ አትና ልጅ፣ በቃ እቴ፣ አይበርክትልህ፣ አፈር ብላ። እኔ እኮ በቃ ተበላ ተበልቷል፣ በቃ አትና ልጅ፣ አፈር ብላ። እንደው ይሄ ልጅ መረረኝ እኮ። ውይ፣ እንዴ፣ እንዴ፣ አንተ ነቀስ ቆይ ባልሰራለሁ። ሄሎ ሄሎ፣ ዮርዲ አሁን እህት፣ ባለፈው ስልክን ሰታኝ ነበር አላወቀኝ። አራ አውቄሻለሁ፣ አስተውሻለሁ። በዛው ቁጥ ፍታልሽብኝ። እኔ ማለው አንተ ራስህ ጠፋህ እንጂ። እና መቼ ነው ተገናኝተን ሻይ ቡና የምንለው? ታዲያ በጣም ነው ናፈቅሽኝ። አረ በጣም ልቤ ውስጥ የገባሹ፣ በጣም ወድጄሻለሁ። በጣም በጣም እኔም እንዳየህ ወድጄሃለሁ። አንገናኙ? አረ እንገናኛለን። አንቺ ታገሽ። ዛሬ ለገብሬ እንዳትቀሩ እናንተ ግን፣ ሜካፕ በ5700 ጥፍር በ4500 ሂናና ምሽ በ3500 አይላይ 6000 ላቤላ ጋር ሄዳችሁ መማር ትችላላችሁ። ታዲያ ጋይድ የሚያደርጋችሁ መጽሐፍና ሞዴሎች ተዘጋጅተውላችሁ ነው። ራሻዋ ጀሙ አንድ ካፍ ደምንጻ አንደኛ ፎቅ ላይ ያገኙዋታል። ለበለጠ መረጃ ስልኳና አካውንታ ሜንሽን አድርጌላችኋለሁ። ባይ ገና ከቤት እየወጣ ነው። አልቀራትም። ዛሬማ እንዲ ድሜልክን እየጨወይለወይጀሪ አንቺ ምን አባሽ እያደረግሽ ቦታ በኋላ እስኪ ነቅነቅ በፈርቼ እንዳይመስልሽ፣ እና እኔ ሴት ስለሆንኩ ነው። ወንድ ከሆንሽ አንቀሳቅሽ አይደለ ያልክ፣ እኔ ደግሞ ሴት ስለሆንኩ አላንቀሳቅስም። ሴት ነኝ። እጅ ከዚያው አልሄድም። እጅ አልሄድም። ፊዮርዲ እንዴት እንዳስጠላኸኝ! ቁሚ፣ ብቻ አለቅሽ። ወይኔ ትንሽ ይደውላል። ቆይ አንተ ምንድን ነው? ምን ሆነህ ነው? ለካ ታላቁ ብዙ ነገር እናጎደልኩብሽ ወይ። አሁን ነው የገባህ ወንድሜ? ወይ፣ በጣም በጣም በጣም ችግር የለውም። እንኳን አሁን ከረፈደ ቢሆን እንኳን ገባህ። እውነትሽን ነው። እኔ እኮ ዛሬ ጓደኞች ተሰብስበው ሲያወሩ ነው የገባኝ። እና ምን አሉ? ለካ ታላቁ ወንድም ለእህቱ ፍቅሩን የሚያሳየው እሷ ላይ ባለው ጠባሳ ልክ ነው ሲሉ ሰማሁት። እኔ ደግሞ ታውቂያለሽ፣ እስከዚህ ገፋ ያለ ጠባሳ አንቺ ላይ የለኝም፣ ታውቂያለሽ። እሱ እንደው ገፋ ገፋ ከተባለ ያቆሰልኩሽ ምናምን ቢኖር ነው አይደል እና ምን አባል ቅርታ እኔም ቅርታ። ከአሁን በኋላ ግን ቤት እያጸደው ዘው ብለህ አትገባት። አልገባም። አዎ፣ ጎበዝ። ጥሩ። አንቺ የምትወኝ ደግሞ የኔን ልብስ በፍጹም አትነካ። ብርቅ ነው እንዴ? በጣም ጥሩ። አዲስ ካልሲ በገዛው ቁጥር በምንም ታምር አትነካት። አትሰርጠኝም ማ እኔ አንቺን ካልሽ ነክቼ ቢሻቀለው እንዴ? አረባ ተው እንጂ ግፋ ቢልኳም ስድስ ቢሆን ነው ሲቆጠራል እንዴ? ቢሆንም በቃ ምንም እንድትሰርቀኝ አልፈልቅም። ካልሲ ከገዛው ያኔ ነው የግለ። ተስማምተናል። ተስማምተናል። አንቺ እንኳን ምን ሆነሻል? ቆይ ምንም አላቅሽ ነው። ማንም ይሁን ማን ያስከፋሽ፣ ወንድም አለኝ። የምን አባሽ ብር ነው

ተማምኗዋል። እኔ በህይወት እስካለሁ አልፈራም። ምንም አይነት ችግር ውስጥ ልትሆኝ አልሳቀቅም። ምክንያቱም ወንድም የለህልኝ፣ እኔ ልቀፍሽ፣ ደሞን ያለውልሽ። ምንም አይነት ክፉ ነገር እኔን ሳያልፍ አንቺ ጋር አይደርስም። አንቺ የተሰበርሽ ቀን እኔ እሞታለሁ ሽህቴ። ራስሽን ጠብቅ ሻይ ስማ፣ ህግ ማውጣት አለብን። የምን አባሽ ህግ ነው? እኔ ቤቴ ማጸዳ ከሆነ አንተ ደግሞ እቃ ማጠባል። ምን ምን ምን ምን ምን እቃ ምንድነው? ምን ምን ምን የሰው ልጅ ስንት ነገር ሰርቷል አይደል እንደሚኖረው አንተ እቃ ማጠብን እንደዚህ የሚያረግ አንቺ ደፋር ነች በእውነት የእውነት በጣም ደፋር እየሆንሽ ነው። እሺ ከዚህ ቆይ። አንተ እግርህን ሰቅለህ ዘብነነነ ብለህ ስትበላ ትንሽ እንኳን አይደብርህም? አይ አይደብረኝ ልክ ግቢ ግሬ ኮሩም እንዴ